አሊያ ጃን ከየትኛውም ጊዜ በተሻለ መንገድ በጣም እየተቀራረቡ ናቸው። ሰሞኑን እየተፈጠረው ያለው ነገር አሊያ እየበለጠ ስለ ጃን ብዙ ስሜት እንዲሰማትም ጭምር እያረገን ያለው ሁለቱም በጣም እየተፈራሩ እየተፋፈሩ እየመጡ በሌላ በኩል ሰዳከት ደሞ ምናልባት አሊያ ጃንን ለመቅረብ እንዲሁም ከእሱ ጋር ለመፋቀር ተስፋ እንዳታረግ በተደጋጋሚ ማስጠንቀቋን አላቆመችም። ይሄ ነገር እየመጣ እንዳለ ገና ከአሁኑ እየታወቃን ነው። በአንድ በኩል ደግሞ ዘሪን እንዲሁም ደሚር ተጋብተዋል። ሻይን ከእስር ቤት ወጥተዋል። ሻይን ገና ከእስር ቤት ከመውጣቱ የዘሪን ሁኔታ ሲሰማ በጣም ነበር እየደነገጠው። በዚህ ሁኔታ በአባቱና በእናቱ በጣም ተናዷል። ካያም ቢሆን በናሬ ትንሽ አዝኖ ነበረ። አሁን ካያ በቀጥታ ዘሪንን ተሰናብቶ ቀለበቱን ወርውሮላት ወደ ቤት ከመጣ በኋላ በአሊያ ፊት ቆሟል። ሰዳከትም ብትሆን ደጋረ ከብላ እያቀፈችው ነበረ። ልጇ ዚ ስለደረሰ በጣም ደስ ብሏታል። ዘሪን ከህይወቱ ስለወጣችለት ደስ ብሏት እያቀፈችው ነው። ነገር ግን ካያ ጥያቄ ያለው ካያ ወደ አሊያ ዞር ብሎ እዛ ሆስፒታል መስራት አቁሚ ብሎ እየጠየቀ ሲጠይቃት ደሚር ጋር መስራት እንድታቆም ሲጠይቃት፣ አረ አረ፣ በፍጹም በፍጹም፣ እንዴ እኔ ዶክተር ነኝ። ከእሱ ጋር ምንም የሚያያይዘኝ ነገር የለም። ለምን እንደዛ ታስባላችሁ ብላ ጠየቀች። ጃን እና ሰዳከት አርገው ያልሳካላቸውን ከያ ሲጠይቅ፣ አሊያ በፍጹም በቀላሉን ብትሆን አልተቀበለችውም። እስከዛ ከያ ጫን ብለው እንዴ ምን እያልሽ ነው ያለሽው? እህቴ ይሁሉ ነገር ካረግን በኋላ ይሁሉ ነገር ከተፈጠረ በኋላ ከሱ ጋር ለመስራት ታስቢያለሽ እንዴ? ሲላት፣ ሰዳከት ትቀጥልና አዎ አዎ፣ እውነቱን ነው፣ እውነቱን ነው። ልጁ እየተናገረ ያለው ነገር ትክክለኛ ነገር ነው። መጀመሪያም ቀደም ብለሽ ከሱ ጋር መስራት ማቆም ነበረብሽ ስል ነበር ነበረ ወይዘሮ ሰዳከተ ረፊ ረፊ ካያ፣ ይኸውልህ እኔ ከደሚር ጋር ምንም ያገናኘኝ ነገር የለም። እሺ እኔ የራሴ ታማሚዎች አሉኝ። እሺ ስራዬ ነው። በቃ ምንም ላረግ አልችልም። በቃ ብላቸው ሄደች። እንዲህ ብላ ሄደች። በኋላ ካያ ተከትሏት ሊከራከር ነበረ። ከዛ ጃን ትከሻውን ያዝ ያደረግና ካያ፣ ተረጋጋ ተረጋጋ፣ መረጋጋት አለብህ እያለው ነበረ። ከዛ ካያ ዝም ብሎ ስትሄድ ይመለከታታል። ጃንች ልጅ በጣም እያቀበት ካት ነው አየ አለ። ሁሉም ነገር እንዴት እንደተጀመረ አሁን ደስ እዚህ ደረጃ ላይ እንደደረሰን በማለት ተናገራል። ጭማዬ ሲጀመር አንቺ እኮ ነሽ ህይወቷን አስቸጋሪ ያረግሽባት የፈለገችበት ሌላ ቦታ ሆስፒታል ሄዳ ስራ እንዳታገኝ አድርገሻት። ሌላ ምን አማራጭ አላት? በቀላሉ ይህን ነገር አትቀበለው በማለት ተናገረ። እኔ ግን አልፈቅድላትም አለች። እኔ ፈቅጅላታለሁ ምንም ችግሬ ለመማየ በቃ ብሏቸው ወደ ውስጥ ገባ። ከዛ ሰዳከት ወደ ልጇ ጠጋ ብላ ተረጋጋ ተረጋጋ በቃ ትለዋለች። ጂያን ወደ መኝታ ክፍሉ እየመጣ ነው። አሊያ በአንድ በኩል ኮቷን ልትለብስ ነው ልብሷን እያስተካከለች ነበረ። ከዛ እንዴት ነው ታዲያ እያለ ወደ እሷ እየቀረበ ነበረ። ይሁል ካያ ይገባኛል በጣም ተናዷል፣ ተከፍተዋል። ነገር ግን እናትህ በዚህ መሀል ይህን አጋጣሚ ተጠቅማ የምታደረገውን ነገር በፍጹም አልወደድኩትም። አንተም ብትሆን መፍቀር መፍቀድ፣ አልነበረብም እያለች ነበር። ምን ማለት ነበረብኝ? ምን ልበል ታዲያ እንዴ? አሊያ ያለንበት ሁኔታ ታቂም እንዴ አላት። አትጀምረኝለ ጂያን፣ እንደዚህ መሆን ያለበት በቃ ምንም ማድረግ አልችልም። ይሄ ከአቅሜ በላይ ነው። ስራዬ ነው፣ በቃ ስራዬን እወደዋለሁ በማለት ተናገረች። ታዲያ ከዛ ውሻ ጋር መስራት ልትቀጢ ነው እዛ ሆስፒታል ውስጥ ብሎ ጠየቃት። ሆስፒታሉ የእሱ ነው ታዲያ ምን ነው የምትለው? እኔ እኮ በፍጹም ከእሱ ጋር የሚያገናኝ ነገር የለም። ምን ሆነ ነቆ ያንተ ይሁ ለእኔ፣ የእሱን ያደረገውን ነገር አልደግፈም። ልክ ነህ። በፍጹም አይመቸኝም፣ በፍጹም አልቀበለውም። ትክክል ነህ። ችግር የለም። ከያ ሌለሆነበትም ነገር በጣም አዘናለው ለዘሪን ጉዳይ በጣም አዝኛ ያለው ነገር ግን አደረገልኝ ገረ እናትህ በዚህ ማለት ጠቅማ እኔ የሆነ ነገር መናገር አትችልም። ምክንያቱም ምንም የሚቀየር ነገር የለም። ይኸው ልጃን ይህንን እኔ በራሴ መንገድ አሸንፌ ያለው እናትህ ሁሉንም መንገድ ዘግታብኝ ነበረ። እኔ ግን ሁሉንም ነገር ተቋቁሜ በመጨረሻ አሸንፌ ያለው። ከዚህ በኋላ ከኔ ጋር እንደዚህ አይነት ነገር አቁሞ እሺ እያለችው ነበረ። እሺ በቃ እሺ፣ ችግር የለም እንግዲህ፣ መስራቱን ከቀጠልሽበት ቀጥይበት፣ ፈቅጄልሻለሁ አላት። ምን አለችው? አዎ መስራት ትችላለች ችግር የለም እያላን ነበር። እያሾፍክብኝ ነው እንዴ አለችው። ኧረ እኔ አለም ስሪ እያልኩሽ እኮ ነው በማለት ፈገግ ብሎ ተናገራት። እየቃደርክብኝ ነው የሆነ ነገር እያሰብክ ነው የሆን ነገር አቅዳል። እንዲ እንጂማ እንደዚህ በቀላሉ አይሆንም፣ አለችው እንዴ ምን አረኩኝ ደግሞ? ፈቀድኩልሽ እኮ እያላን ነበር። ቅርብ ጊዜ ምን ስትል ነበረ ከደሚር ጋር እንደዚህ ሆኖ መስራታትች ምናምን ነገር ስትል አልነበረ? ታዲያ ከመቼ ሀሳብን ቀየርክ ጂያን? አቃሃለኩ ማላቅ መሰለህ እንዴ? አለችው እኮ በቃ ሀሳብሽን ተናገርሽ አመንኩሽ፣ አሳመንሽኝ ስላሳመንሽኝ በቃ ስሪ፣ ችግር የለም አላት። አሳመንኩ ፈጣሪ ሆይ ያረባክህ ግን አደረገልን። ገር የሆን ነገር እያሰብክ ነው፣ እሺ አውቄ ባለሁ አለችው ምን ምን አሰብኩኝ እያላን ነበረ። አይነ እኮ ያስታውቃል እኮ አይኖች ውስጥ የሆን ነገር ይታየኛል። የሆን ነገር እያወጣና እያወረድክ ነው፣ ማላቅ ብመሰለ እን አለችው እስኪ ምን ይታይሻል? ብሎ ድሷ በጣም ቀረበ የሆነ ነገር እያቀርክ ነው፣ የሆነ ነገር አለ፣ ይታወቀኛል እያለች አይን አይኑን ታያለች። ጎበስ ጎበስ ጥሩ ገምተሻል፣ ጥሩ ገምተሻል። እስቲ ውጤቱን አብረን የምና ይሆናል አላት። ምን ልታረግ ነው? ምን ሆስፒታሉ ልታቃጥለው ነው እንዴ አለችው። ኧረ እኔማ እያን ርቀትማ አልሄድም፣ ምን ሆነሽ ነው? እንደዚህማ አላረግም አላት። ጃን እባክህ፣ ምንም ነገር እንዳታረግ ይል እየለመንኩ ነው፣ እባክህ፣ ምንም ነገር እንዳታረግ አለችው። ችግር የለም ምንም ነገር አላረግም፣ በቃ ልቶጭ ነው አላት። ልወጣ ነው፣ ረፍዶብኛል በማለት እየተናገረች ልትወጣ ስትል ድንገት ተደወለላት። ሲደወለላት ደዋይ ኦር ነበረ። ቶሎ ብላ ስልኳ ሳይለንቷን ደበቀችው። ስልኳን ሳይለንት ካረገችው በኋላ ስደብቀው፣ ማን ነው አላት። እኔ እንጃ የማይታወቅ ቁጥር ነበረ አለችው። እስኪ እስኪ ለየው አላት። ምን ያገባል ምን አገባ በማለት ትተው እየወጣች ነበረ። ከዛ ራመድ ራመድ እያለች በደረጃው እየወረደች፣ በአንድ በኩል ህፃኑ ጂያን ልጇን እያገኘችው ነበረ። እሱን እያቀፈችው፣ ባንድ በኩል ግራ ግብት ብሎት ያያታል። ከዛ ወደ ጂያን እየቀረበ ነበረ። ከተረጋጋሽ፣ ይሄ የእሷ ጥፋት አይደለም፣ ተረጋጋ። በቃ ሁኔታውን እናያለን። እስኪ እንሂድ፣ በቃ ለማንኛውም እያለው ነው። በአንድ በኩል አሊያ ከልጇ ጋር ትንሽ እንኳን መቆየት አልቻለችም። በጣም ረፍዶብኛል ብላ ሄደች ነው። ከዛ ጃን ካያን እታሽ ጠብቀኝ አለው፣ ካ በደረጃ ወረደ። ይህን ጊዜ ጃን ከእህቱ ጋር ብቻ ቀረ። ወንድሜ ምንድን ነው ከአሊያ ጋር ተጨቃጨቅ እንዴ ተጣላችሁ እንዴ አለችው? ረ ረ በፍጹም አረ ችግር የለም እንደዚ አይነት ነገርም አልተፈጠረም አላት። ጃን በጣም ፈርቻለሁ አለው። ያ ዶክተር ምናልባት ስለ ወንድሜ የሆን ነገር እንዳይናገር የሆን ነገር እንዳይፈጠር አለችው። አው እንደዛ ቢሆን ማኖሩ ቀደም ብሎ ይናገር ነበረ። ነገሩን መቆጣጠርም ከባድ ነው የሚሆነው። ለምን እስካሁን ድረስ ዝም እንዳለም አላቅም። እስኪ በቃ ልሂድ እያላን ነው። ከዛ እሷ ይኸውልህ ጃን፣ ቆይ አንድ ጊዜ ምንም አልካት ምንም ማለት ነው አሊያ ከደሚር ጋር መስራቱን ትቀጥላለች እና የሆነ እሷ ላይ ተጽዕኖ እንዳታረግባት ግፊት እንዳታረግባት የሻይን እሱ ሁኔታ እንዴት ነው አለችው። ሻይን ምን እንደማደርገው አላውቅም ይላታል። በሌላ በኩል ደግሞ ሰዳከት ከላይ ሆና እያየቻቸው ነበረ። ሁለቱ እያወሩ ቀና ብለው እያዩዋን ነበረ። ወንድሜ ግን በቀላሉ ኦስካን የሚፈታኝ ይመስላል ትሏለች። ችግር የለም ችግር የለም አንቺ ከፈለግሽ ይሆናል። አታስቤ አታስቤ እንዳትጨነቂ። ይሁን ጣጣ የመጣብን በካያ ምክንያት ነው በካያ እንዝላልነት ምክንያት ነው። ሁሉን ነገር የማስተካከል ኃላፊነት አለብን ብሏት ወጣ በሌላ በኩል አሊያ ወደ ስራ ቦታ እየደች ነው። አሁንም ቢሆን ኡር እየደወለላን ነው። ሲደውል ላት ትረበሻለች በጣም እየተበሳጨች እየመጣች ነው። ቆይ ላግኘው አናግረዋለሁ ብላ ታስባለች። እነ ጃንና ካያ ደግሞ ስራ ቦታ መጡ። ከዛ የሆነ ቅድ እያቀዱ ናቸው። ሻይን ከእጃቸው እንዲወጣ አይፈልጉም። ስለዚህ በጣም ብዙ ዋጋ ከፍለው ቢከስሩም እንኳን ለሻይን መሬት ቆርሰው ሊሰጡት ናቸው። ሻይን ከደሚር ጋር እንዲሰራ አይፈልጉም። ከዛ ኤሮል ከመጣ በኋላ ዛሬ ደሚር የተለያዩ የሆኑ አደንዛዥ ዕጾችን እንዲሁ መሳሪያዎችን በድንበር በኩል በኮንትሮባንድ እንደሚያስገባ ነገራቸው። ከዛ እነሱ እሱን ለማጥመድ እያሰቡ ናቸው። ጃን ይህን ነገር አጥምጄ ደስ ያለኝን ነገር ጠይቀዋለሁ ብሎ እያቀደን ያለው ከም ቢሆን በቀል ስላለበት ይህን ሀሳብ ወዶታል። ሻይም በቀጥታ አባቱ ወደ ታሰረበት እስር ቤት ሄደ። አባዬ ምን እያሰብክን ያለው እንዴት ነው? ዜሬንን እህቴን ለዛ ሻይ ለመጥማጥ አሳልፈ እየሰጣት ምን እያረክን ያለው? ቆይ እናንተ ትንሽ እንዴ አታስቡ እንዴ ብሎ እየጠየቀው ነበር። አንተ ልጅ በስነ ስርዓት አናግረኝ። እዚህ ወንበር ላይ የተቀመጥከው በእህተ ምክንያት ነው። ክብረ ቤት ሳትሆን ምን እያልክን ያለው እያል ሲቆጣው ነበር። አባዬ አስፈላጊ ሆነ ወደ እስር ቤት እመለሳለሁ። ማንም የእህቴን ህይወት እንዲያበላሽ ግን አልፈቅድም ብሎ እየተቆጣ ነበረ። አንተ ልጅ ስነስርዓት ይኑረ። በጣም ብዙ ስራ አለበ። ምን ሆነ ነው? ደሚር ጉልበት ይሆንና ደሚር ያጠነክረናል። ይሁል ጃን፣ ከዚህ በኋላ ትንሽ ከቀደመን ይሄን ድል መልሰን አናገኘውም። አይነን ክፈት፣ አትፍዘዝ። ምንድነ የልጅ የሚያስበው ጭንቅላት ተደፈነ እንዴ? በስነስርዓት አሰብ ብሎ እየተቆጣው ነበረ። ሻይን እልህ ውስጥ እየገባ ነው ያለው። ተናዷል። ይሁል ቀረበም ራቀም፣ ከሱ ስልጣኑን መረከብ አለበ። እሺ የጃን አልቦራ ስልጣን መቀማት አለበ። የአልቦራ መሪ መሆን አለበ። ይሄን ለማድረግ ከደሚር ውጪ የሚረዳ ማንም የለም። በደንብ አርገ ተክም ተመልከ ተመልከት እያለው ነው ሀሊ ሰምቢዮን አዋው፣ ልክ ነው ልክ ነው አባት ልክ ነው። ሻይን አባት ሚሊዮን ነገር ስማ፣ በቀላሉ ወደ ገበያው እንድንገባ የደሚር እርዳታ ያስፈልገናል። ጂያንን በቀላሉ መርታት የማይቻል ነገር ነው። እንዴት አድርገን ወጥመድ እንደምናዘጋጅ እነግርሃለሁ። ነገር ግን መጀመሪያ አንተ መስማማት አለብህ አሉት። ከዛ እሱ እኔ ከደሚር ጋር አልሰራም አለ። ምንድን ያልከው ብሎ አባቱ እየጮኸ ነበረ። ከደሚር ጋር አልሰራም ብሎ ተናገረ እና ለዚ ውሻ ጂያን አሽከር ለትሆንልን ነው አንተ ትንሽ አታፍርም እንዴ ማፈር አለብህ ብሎ አባቱ እየጮኸ ነበረ። ነገር ግን ሻይን አሳቢ ሲያስተምር ሲል ነበረ። ሻይን አይነን ክፈት እንጂ ምን ነበረ የተባባል ነው? ባለፈው ለታ የጎሳ መሪዎቹን እንዳለ ሰብሰበ። ምን ነበረ ያልካቸው ከጃን ሁሉንም ነገር ነጥቆ አለው ስትላል ነበር እንዴ? በላ አሳየኝ እስኪ ምንድን ነው ሲሎ ነበር? አባዬን የቆሻሻ ነገር አልሰራም ሲሎ ነበር ቆሻሻ ነገር ብንሰራም የተወሰደብንን ለማስመለስ ነው አለው። እንዲህ እያለው ሰዓታቸው አለቀ። ሻይን በደንብ አስበበት ይሏል ሃሊስ ኤጀመል ከተቀመጠበት እየተነሳ ለኛ ብቸኛው መዳኛችን ደሚር ነው በደንብ አስበበት ብሎት ሄደ። ደሚር ተናዶ ከአባቱ ቤት እየወጣ መኪና ውስጥ እየገባ ነበረ። ቁጭ ብሎ ያስባል። ድንገት ጃን ደወለለት። ሻይን እንዴ ነህ፣ ተገናኝተን እናውራ ቢሮ ና አለው። ሻይን እመጣለሁ እያለ ነው። ከዛ ከወንድሜ ይህን ነገር ግን ቀላል ይመስላል አለው። ቀላል አደለም፣ በተለይ የማየን ነገር ከሰማች በጣም ነው የምታዝ ነው ይለዋል በሌላ በኩል አሊያ ቢሮ ደረሰች። ኡራውንም ቢሆን እየደውልላን ነው ስልኳን ታወጣለች። ከዛ ተናዳ የከተተችው ድንገት ሚኔ መጣች። ሰላም እንዴ ነሽ ብላ ፊት ለፊቷ እየቆመች ነበረ። ከዛ አሊያ ኮስተር ብላ አየቻት። አንቺ ግን ምገርሚ ሰው ነሽ፣ ስለ መርያም እንደነገርኩሽ ለጂያን ነገርሽው አይደለ በማል ጠየቀቻት። አዎ ብላ መለሰችላት። አሊያ ግን እኮ በሁለታችን ማል ይቀር አልተባበለን ነበረ። ምን አይነት ፍጥነት ነው ግን ያለሽ ብላ ጠየቀቻት። እኔ ሲጀመር አልነገርኩትም ነበረ። ጂያን ምን እንዳለሽ አላውቅም፣ ነገር ግን ጠየቅኩት። ከዛ ማወቅ ያለብኝን ነገር በሙሉ አውቅ ያለው። ይኸውልሽ ሚኔ፣ ከጀምሩም እኮ ጂያን እኮ ራሱን ከአንቺ ለማራቅ እያሰበ ነው። እኔ ስለነገርኩትም ስላልነገርኩትም ምንም የሚፈጠር ነገር የለም አለቻት። በጣም ታሳዝኛለሽ እሺ አልያ ትላለች ሚኒ። ሁለቱ ሴቶች መጨቃጨቅ ጀመረው። ደግሞ ይህን አንገታ ብል አረግሽው ምን እያሰብሽ ነው ግን የልሽው ብላ እየጠየቀቻት ነው ሚኔ። አሊያን አፋጠጠቻት። አሁን አሁን የሆን ነገር እየተሰማት እንዳለ ለጂያን ስሜት እንዳላት አርጋ እየጠረጠረቻት ነው ምን አገባሽ አለቻት አሊያን። ከዛ ሚኔ ተናዳ ታያታለች። የልሽ በማይመለከተች ነገር አትግቢሺ። ምንም ችግር የለብኝም ጂያን እንደፈለገ የፈለገው ማፍቀር መቅረብ እንደፈለገው መሆን ይችላል ከፈለገው ሴት ጋር። እኔ አያገባኝም ከዚህ በኋላ ነው ያጠገባት ትምጪ ብላት ሄደች። ገባች አሊያ፣ ይህን ካለቻት በኋላ የአንገት አብሯል በእጇ እየነካካች ቢሮ ገባች። ቢሮ እንደገባች አሁንም ቢሆን ር የደወለላን ነው ስልኩን ዘጋቸው። ከዛ ጂያን ደወለላት። ሄለው ጂያን እየሰሙ ነው ትላለች አሊያ። እንዴት ነሽ እያለ ነበር። ምን የተፈጠረ ነገር አለ እንዴ ብላ ጠየቀችው። አረ የለም፣ ምን ነው መፈጠር አለበት እንዴ ብሎ ጠየቃት። ቢሮ ነበረ ዘና ብሎ እያወራት። አዎ ምልህ ግን እኮ ብዙ ችግር እኮ አለብን፣ እኮ ብዙ ነገር እየተፈጠረ ነው ያለው በየደቂቃው። ከውር ጋር ላይ ይሄኝም አለ። ማለቴ እኔ ከእሱ ጋር አልነበርኩም። ምን ብለው ነገር ነግረውክ ነው ብላ ጠየቀችው። አረ አረ አረ፣ እንደዚህ ነገርም አልተፈጠረም። ልክ ነሽ፣ አውቃለሁ አውቃለሁ፣ ልክ ነሽ እያለን ነው። ከዛ እኮ ታዲያ፣ ታዲያ ለምን ደወልክ? ችግር ካልተፈጠረ ብላ ጠይቀችው። ምነው መደወል የለብኝም እንዴ? እያላን ነበረ። ጂያን፣ ይውል የተፈጠረ ነገር ካልተናገር ምን ሆነ ነው ተናገር፣ ፊት ለፊት አለችው። አለያ፣ እንዴነሽ ግን አላት። እንዲህ ሲላት ረጋ አለችና እየምርህን ነው ለዚህን የደወልከው አለችው። አሁ ለዚህን የደወልኩት አሊያ፣ ሚስቴክ ሆነሽ አላፊነት አለብኝ አላት። እኮ የወንድምን አላፊነት ለመወጣት ነው ለእኔ ብለ ግን አለን ለማታስመስላ፣ ለምን ተዋሻለ አለችው። ከዛ ስልኩን ዘጋቸው። ከዛ ጂያን ቁጭ ብሎ ያሰባል። አለያ፣ ጂያን የምነግቶት ነው እያለች ራሷን ጠይቃለች። ወደ ስራ እየገባች ነው። ሻይን፣ ትንሽ ቆይት ተብሎ መጣ። ሻይን ከመኪና እየወረደ ወደ ውስጥ እየገባ ነው። ሙዛፈርና ከድር እየተቀበሉ ነበረ ከእስር ቤት ስለወጣ ጥሩ ነገር እየተመኙለት ከዛ፣ ወደነ ጂያን ቀረበ። ጂያን እየጨበጠው ነበረ። ሻይንም እሺ ብሎ ጨበጠው። ከዛ ሻይን ካያንም ጨበጠው። ከዛ በኋላ ስለ ዜሪን ስለተፈጠረው ነገር አዝናለው እያለው ነበረም። ከዛም ተቀመጡ። እንዲቀመጥ እየጋበዙ እነሱ ተቀመጡ። ከዛ ስለምንድን የምናወራው ብሎ መጀመሪያ የጠየቀው ሻይን ነበረ። ደሞኛ የምናወራው እየቀረን ነገር አለ እንዴ በማለትም ጠየቀ። አዎ የምናወራው ነገር አለ ሻይን። እኔ እንግዲህ ወደ ግራ ወደ ቀኛ ልልም፣ ቀጥታ ወደ ጉዳዩ ነው የምገባው። ያው ታውቃለህ ደሚር ያደረገውን ነገር። አሁን ደሚር አንተ እህት ላይ እንደዚህ አይነት ነገር አድርጎ እንዴ ነው አንተ ከሱ ጋር ለ ምክንያቱም አባት ከእሱ ጋር መስራቱን አያቆምም። ከደሚር ድጋፍ ይፈልጋል። ይህን ደግሞ አንተም ታውቃለህ። ምንድን ነው ሀሳብህ አለው። አልሰራም በፍጹም ከደሚር ጋር አላረገውም ሲል ነበረ። እርግጠኛ ነህ አለው። አዎ አልሰራም፣ አልሰራም ግን ብሰራስ ምን አገባ እያሉ ነበረ። ከዛ በዚህ አጋጣሚ እጃን አደለም ይሄ ስምምነታችን አደለም ሲለው ነበረ። አንተስ ምንድን ነው ከደሚር አባት ጋር ትሰራ አልነበር እንዴ ብሎ ጠየቀው። ለምን ነበር ስትሰራ ነበረ ሲለው፣ እኔ ማስሰራ ነበረው። ምናልባት ያው ነዲህም የደሚር አባት የሌሎች የጎሳ መሪዎችን ሰብስበው እኔ ላይ አድማ እንዳያደርግብኝ ስለምፈራ ነው አብረኝ እንዲሰሩ ስለምፈልግ ነው አለው እኮ የኔም አባት ደግሞ ይህን ነገር ሲያደርግ የነበረው ለምን እንደሆነ ገብተዋል። የሚገባውን ነገር ለማግኘት ነው የተወሰደበትን ነገር ለማስመለስ ነው ከገባ አለ። ጥሩ ጥሩ፣ እሺ ለማንኛውም ደሚር ይወለ አደንዛዥ እጾች፣ መድኃኒቶች እንዲሁም መሳሪያዎችን ያዘዋውራል። ቅርብ ጊዜ እያስገባ እንደሆነም መረጃው ደርሶኛል። ይሄ ደግሞ የኛ የአልቦሮች ስምምነት አይደለም አለ። ከዛ ሻይን ሀሳቢን አልቀይርም አለ። ደሚርም ቢሆን እያደረገ ያለው አባቴን የሚያግዘው የተወሰደበትን ለማስመለስ ነው ብለው ይከራከራል። ከዛ ጃን ከካያ ጋር የተማከረበትን ሀሳብ አቀረበ። ይህም ደግሞ መሬት ቆርሶ እንደሚሰጠው ነገረው ትልቁን የአልቦራ ቀጠና የሚገባውን መሬት ሲሰጠው፣ በአንድ በኩል ሻይን እርግጠኛ ነህ አለው። አው እርግጠኛ ነኝ ሲለው ነበረ። ነገር ግን ጂያን የእኔ ፍላጎት እኮ ይህ ብቻ እኮ አይደለም፣ እኔ የአልቦራ መሪ መሆን እፈልጋለሁ። ጂያን አንተን መንጠቅ እፈልጋለሁ ነው ሀሳቤ አለው። ጥሩ ጥሩ ሻይን እንደዛ ካሰብ እንግዲህ ታገለኛ ታገል። በቃ ጎበዝ ጠንካራ ኮንክ ተወስደዋለ፣ ምንም አታስብ አለው። ነገር ግን እኔን ስትታገል ጥሩ በሆነ መንገድ ታገል፣ ሌላ ነገር እንዳሰራ እያለው ነበረም። ከዛ በኋላ ሻይን ችግር የለም አለው። ሻይን ከጨረስን ልሂድ እያለ ነበረ፣ ፈቀዱለት። ከዛ በአንድ በኩል ጂያን በቃ ሻይን እንዳልኩ ከኔ ጋር ስትታገል ጥሩ በሆነ መንገድ ታገል ብሎት እያቀፈው ነበረ። በአንድ በኩል ከያም እየጨበጠው ነበረ። ከዛ ሻይን ተሰናብቷቸው ከደረጃው ይወርዳል። ከዛ በር አካባቢ የደረሰ ድንገት ናሬ መጣች። ናሬን ፊት ለፊት አገኛት። ሁለቱም ተያዩ፣ እሷም እያየችው እሱም እያያት ቀስ እያሉ ተቀራረብ። እንዴ ሻይን አለችው። ናሬ እንዴነሽ እያለ ነበረ። ደህና ነኝ እዚህ ምን ልታደርግ መጣ ብላ ጠየቀችው። ፊቷ ላይ ደስታ ይታያል። ከዛ እሱ ቀና ብሎ ጂያንን ተመለከተውና ያው ወንድምሽ ከቀጠናው የሚገባኝን መሬት ቆርሶ ለኔ ሊሰጠኝ ነው ብሎ ነገራት። አረባክ አለችው። ደስ አላት። ደስ ብሏት እየሳቀች አየችው። የመረህናው ብላ ጠይቀዋለች። ከዛ እሱ አዎ አዎ የምሬን ነው። እና ግን ትግሌ አላቆምም ትግሌ የወንድምሽን ስልጣን ለመንጠቅ ነው አላት። እንዲህ ሲላት ደንግጣ አየችው። ምንም ሳትለው ትታው ሄደች። ቀጥታ ወደ እነጂያን እየቀረበች ከወንድሞቿ ማሃል ቆማ አየችው። እሱም እያያቸው ነበረ። እነጂያንን እነካያና ናሬን ቆማ አንድ ላይ ካያቸው በኋላ ዝም ብሎ ወደ መጣበት ይመለሳል። መኪና ውስጥ እየገባ ነበረ። በሌላ በኩል ኦስካ ናሬ ቤት ከመጣች ቀናቶች ተቆጥረዋል። ቁጭ ብሎ መጽሐፍ እያነበበ ነበረ፣ ድንገት ተደወለለት። የደወለችለት ሰዳከት ነበረች። ሰዳከት ስትደውለለት፣ ወይዘሮ ሰዳከት እየሰማኝ ነው ብሎ ስልኩን አነሳ። ሄሎ፣ አንተ ልጅ በደንብ አርገ ስማኝ አሁን የምነግርህን ነገር አለችው። እሺ እሺ። ነገር ግን የታለች ሚስት? የታለች ናሬ? ለምር ማትመጣው ናሬ መመለስ አለባት ወደ ዞሮ። ሰዳከት ቃል ገብተሽልኝ ነበር አላት። እኮ አሁን እንዴት ማድረግ እንዳለብህ እነግርህ እኮ ነው። ይኸውልህ ናሬ ከወንድሟ ገበመሆን አሁን የፍቺ ማመልከቻ አስገብታለች፣ ልትፈታ ነው። ስለዚህ አንተ እሷ እንዳትፈታ ጎበዝ የሆነ ጠበቃ መቅ መፍጠር አለብህ። ይሄ ልለን የደወልኩት በደም ተዘጋጅ እያለችው ስልኩን ዘጋቸው። ኦስካን መቼ የማይሆንም እያለ ይስቃል። አሁን አሊያ ስራውን እየሰራች ቀጥታ ወደ ካፌሪያ ስትመጣ ሆስፒታል ውስጥ ያለችው ኡረን አገኘችው። ከዛ ፍለፊ ተቀመጠች። ኡር ለምሮ ግማቶ ለምሮ ምደውለው ምን ልነገረኝ ግን ፈልጌ ነው። ትናንትና ስለ ልጅ የጫፍ ጫፉን የሆነ ነገር ነገር የነበረ እስኪ በልተናገር ምንድነው ነገሩ አለችው። አሊያ ግን ቆይ ማለት ከአቶ ጂያን ጋር በትዳር ውስጥ መቆየት ትፈልጊያለሽ? ይሄ ነው ሀሳብሽ ብሎ ጠየቃት። ከዛ እሷ ምንድነው ይሄ አሁን ከዚህ ጉዳይ ጋር ምን የሚያገናኘው ነገር አለ አለችው። በጣም ያገናኘዋል። አቶ ጂያን ማለት በጣም ስምጥ ጉድጓድ ማለት ነው። ከሲኦል የማይተናነስ አንቺ ከእሱ ጋር ትዳር ውስጥ እስካልሽ ድረስ እሱ ወዳለበት ትልቅ ገደል እየሳበ ይውጥሻል። ከልቤ ነው የምነግርሽ አላት። አሊያ ግን ኡር የሚያወራው ነገር በሙሉ ቅኔ ሆነባት። እኔ ኡር ምን እያሰብክ እንዳለ አልገባኝም። አውቃለሁ ጂያን የተናደበታል፣ ነገር ግን የእኛን ትዳር ትረዳለ ብዬ እኔ ተስፋ አላደረግም። ትረዳለ ብዬም አላስብም። ስለዚህ ብዙ አትቸገር ይለን። የእኔ ምርጫ ሊያሳስበኝ የሚገባው እኔን ብቻ ነው። ማንም ሰው አያገባውም። አለችው ኮስተር ብሎ እያያን ነው። ታውቃለህ የሆነ በሰው ጉዳይ ምናምን ጣልቃ እንደምገባ አርጎ ነበር ጃን የሚያስበው። እኔ ግን አሁንም ቢሆን እንደ ጃን ማሰብ ልጀምር ነው። በዚህ ምክንያት ለምን ነው የማታቆመ ታይባክሽ? አላት አዎ ብላ ተመልስለታለች። ር የሆን ነግሊ ነግራት፣ በጣም እየቸኮል ያለ ይመስላል። ወደ እሷ ቀረብ እያለ ነው። ታዲያ ይህንን እየማራርገው ለምን ይመስልሻል? በማለት ጠየቃት። ስላንቺ ስሜት ያለ ምና ይመስልሽ? ብሎ እየጠይቃን ነበረ። ጃንም እንደዛ የሚያሰውነ ጠየቃት። ዝም ብላ ታዲያ ግልጹ ልንገርሽ አላት። እንዲህ ሲላት ምንም ነገር መስማት አልፈለገም ተወይም በቃ ብላው ሄደች። ተናዳበታለች። ር ቁጭ ብሎ ያስባል። በሌላ በኩል ሻይን ጃን ስለነገረው ነገር እናቱ ነገራት። እረ እረ የማይመስል ነገር ነው። ጂያንማ በፍጹም ይህን ሀሳብ አያቀርብ። ምን ሆኖ ነው እንዴ ሻሂን? በትክክል ግን ሰምተዋል፣ እርግጠኛ ነህ አለችው። እማዬ፣ አዎ የምሬ ነው ይላታል። ግን እንዴት እንደዚህ ያረገ እንዴት እንደዚህ ያረገ ብላ የጠቀችው ነበረ። እኔም አልገባኝም ይላታል። ከዛ አባቱ ደወለለት። ሄለው ሻሂን የሰማት ነገር እውነት ነው ሲለው ነበረ። አዎ አባዬ፣ እውነት ነው ይለዋል። ጥሩ ጥሩ፣ በአሁኑ በደንብ አድርገን ነው የምንጫወጠው። በቃ ነገና ኔጋሺ፣ ነገ መነገረ ነገር አለ አለው። አባዬ፣ እኔ ከደሚር ጋር አልሰራም። አንተ በምትለይ መንገድ ዝውውር አልፈጽምም። እኔ በስነ ስርዓት ነው ዝውውር የምፈጽመው አለው። ሻሂን፣ ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ ነገ ተመጣለ እናወራለን አለ ነገር ግን ሻይ እምቢ ብሎ ይመልሳል ከዛ በአንድ በኩል አባቱ እየተናደደ ስልኩን ዘጋው ለሪስ ዞር ብሎ እያማከሩ ነበር ይሄ ጅል የሆነ ልጅ እያለ ይራገማል ከሰዓታቶች በኋላ አሊያ ወደ ቤት መጣች ጂያን አጠገቡ የሆነ ሰው ቆሞ ነበረ በርጋ ቆሟል ይህ ሰው አሊያን ሲከታተላል ነበረ አሁን የሆነ ነገር እንዲል ነግሮታል ስሞታ ነግሮት የተፈጠረውን ነገር አሳውቆት ጂያን እጁን ወደ ኋላ አጣምሮ ሲጠብቃል ነበረ ከመኪና ወረደ ወደሱ ስትቀርብ በቃ ሂድ አለው ከዛ አሊያ ወደ ጂያን እየቀረበች ምን ተፈጠረ አለችው ዝም ብሎ አያት ምን አለ ምን ነገረህ ጋር ተቀምጭ ሲያወራ እንደነበረ ነገረ አለችው አዎ አቶ ጃን ያው እህቴ አሊያ ከዛ ከማይረባ እውር ጋር ተቀምጣ እያወራሽ ነበር ለረዥም ጊዜ ብሎ ነገረኝ አላት አዎ ጃን እኔ ግን ሰልችቶኛል አስጠልቶኛል ይኸውልህ ይሄ ነገር በጣም ነው ያስጠላኝ ጥያቄ በሙሉ ሰልችቶኛል ይኸውልህ ነገር ያለ ሁሉንም ነገር በቃ እኔ በህይወትህ ጣልቃ አልገባም እንዳገባብኝ ያልኩህ እኮ ምንም የሚፈጠር ነገር የለም በቃ ስትለው ነበረ ጥሩ እሺ ለማንኛውም እውር የመሰናበቻ ንግግር መቼ እንደሚነግርሽ አላቅም አላት ምን ልትሆን ነው አለችው ከዚህ ሆስፒታል ለቆ ሄዳል አላት አይደም ትለዋለች ሁለቱም እንዲህ እያሉ እየተጨቃጨቁ ይኸውልህ እሱ የሆነ ነገር እንዳለው ነገረኝ እኔ ግን እንደማልረዳው ነገርኩት፣ ተለያየን በቃ ይሆነው አለችው። እንዲህ ያለችው ስልክ ተደውለላት። ሲደውልላት ቶሎ ብላ ስልኳን ሳይለንት አረገችው። ይህን የተመለከተው ጂያን ለምንድሮ ግን ስልኩን ሳይለንት የምታደርጊ ማንም ይደውልልሽ ብሎ ስልኩን ነጠቃት። ጂያን ስልኩን አምጣ፣ አምጦ ጂያን ይለ እንድታገራት ታርገኘ ባካ፣ አምጣው ብላ ተቀበለችውና ወደ ውስጥ እየገባች ነበረ። ማታ ላይ ጂያን እንዲሁም ካያ አብረው እየወሩ ናቸው። ጂያን ለእናቱ የተፈጠረውን ነገር ነግሯታል። ሰዳከት አልቻለችም። መሬት ቆርሼ ለሻይ ልሰጠው ያላት ነገር ሊያሳብዳት ደረሰ። ጂያን እማየየውን ነገር ልትሆን ነው፣ ባኪውን ነገር ሊፈጠር ነው፣ ና እስኪ አለው። ከዛ አብረ ወደ ውስጥ እየገቡ በአንድ በኩል አለ። ምን ተፈጠረ ካያ ትለዋለች። ምንም አልተፈጠረም ምንም አልተፈጠረም። ወንድሜ ለሻይን መሬት ሊሰጠው እማዬ ትንሽ ታመመች ሲል አልነበረም። ከዛ ጃንና ከ ወደ ውስጥ እየገቡ ናሬ እንዲሁም አጎታቸው ቁጭ ብሎ ነበረ። ሰዳከት እየጮች ነው። ጂያን የማይመስል ነገር አታውራ፣ መሬት በፍጹም አይሰነጠቅም። መሬት አይከፈልም። መቼም አንቆራረጥም። መሬት አይቆራረጥም። እየሰማኝ ነው? ይሄ የአባት መሬት ነው። ስማ፣ ይሄ መሬት እዚህ ቦታ ላይ ለመድረስ ስንት የአልቦራ ቤተሰብ ደም እንዳፈሰሰ ታውቃለህ? ስንት ደም እንደተቀባ ታውቃለህ? ስንት መከራ እንዳየን፣ ስንት ዋጋ እንደከፈልን፣ መስዋዕትነት እንደተከፈለበት አባት አዜም አልቦራ በአደራ ያቆየውን መሬት አንተ እዚህ ልትቆራርጥ ነው። በፍጹም አይሆንም፣ አልፈቅድም፣ እያለች ነበረ። ዝም ብሎ ጂያን ያዳምጣታል። ስማ እስካሁን ድረስ እኔ እንደዚህ ጠብቄው ለአንተ አሳልፌ ሰጥቼ አሳድጌ እንዴት እንደዚህ ትቀየረብኛለ? መሬቱን ለነዛ እባቦች፣ ጊንጦች አሳልፈ ትሰጣለ እንዴ? መልሰው መጥተው እኛን ነው የሚበሉን ስትሮ ነበረ። በአንድ በኩል ጂያን ውልሽ እማ እየተረጋጊላታል። ጂያን አንተ የእኔ ትልቅ ረዳት ነበርክ፣ የኔ መጠለያ ነበርክ። ተስፋ ማድረግብህ አለኝ የምልሰው ነበርክ። ነገር ግን እንደዚህ ነው እንዲያሳደግኩ እኔን መልስ አሳልፈ ትሰጠኛለ እንዴ? እንደዚህ እንድትሆን ነው እንዲያደ ያሳደግኩ እኔ ታሳፍራለ? እፍረተ ቢስነ እያለችው ነበረ እንዲህ እያለችው ጭንቅላቷን በጣም እያመማን ነበረ። አሁንም መናገር አላቆመችም። መሬቱ አይቆራረጥም፣ እየሰማችሁ ይነው አደለ? ይሄ መሬት አይቆራረጥም ስትል ነበር። እማዬ፣ እኔ እኮ መሬት አልቆራረጥኩም እኮ አይቆራረጥም። ነገር ግን ለሸን የሚገባው ነው የምሰጠው የሚገባውን በቃ ሲላት፣ የምሰማውን ነገር ለማመን እየከበዳን ነበረ። እማዬ፣ እኔ ስልጣን ብቻ የምወድሰው ሰው አደለውም። እሺ፣ ለሰዎች የሚገባቸው ማድረግ አለብን። ይሄ ግዴቴ ነው እያላን ነበረ። እሷ ጭንቅላቷን እያመማት እየመጣች በእጇ እየያዘች አሊያ ገብቷታል። ልታስቆም እየሞከረች ነገር ግን በጣም ከባድ የቤተሰብ ጉዳይ ስለ ሆነ ፈርታ ጥጓን ይዛለች። ነገር ግን ሰዳከት በጣም ያሳዝናል። ያጠፉናል፣ ጂያን ያጠፉናል፣ ቤተሰባችን ምስቅልቅሉ ይወጣል፣ ያጠፉናል ብላ ራሷን ስታ ወደቀች። እንዳለ ሰብሰብ አርጋ ወደ ውስጥ ይዟት እየገቡ ናቸው። አሊያ የሰዳከትን ነገር እየተከታተለች ነው በአንድ በኩል። ከዛ መታ ተነግራቸዋለች። ያው ግፊቷ ቀንሷል፣ መድኒት እንሰጣታለን፣ አጠገቧ እሞዋለች፣ አታስቡ አለቻቸው። ከዛ በኋላ ወደ ውስጥ ወደ ልጇ ገባች። ጂያን እንግዲህ እንደሚፈጠር ጠብቄ ነበር ይላል። ከዚህ ውጭ ምንም የሚያደርገው ነገር እንደሌለ ይናገራል። ከዛ ዛሬ ምሽት ደሜር ወደ ከተማ የሚያስገባው ኮንትሮባንድ ዝውውር አለ። እሱን ለማደናቀፍና መንገድ ላይ እንዳል ሊሰርቁት ናቸው አብረው ሊሄዱ ሲሉ ከጂያንን እኔ ብቻ ሊድ እያሉ ነበረ። ይህን እንኳን እንዳረግ ፍቀድልኝ ብሎት ወንድሙን ጠየቀው። ጂያን ብዙ ካሰበ በኋላ ፈቀደለት። እንዴድ እያደረገው ነበረ። ከዛ ይሄዳል። ከዛ ጂያን እየተመለሰ ነው ያለው ወደ መኝታ ክፍሉ እየመጣ አሊያ ባንድ በኩል ሁር ደጋግሞ እየደወለላት ከዛ እሷ ስልኩን አነሳችሁ ለምን እደውልልኝ አደውልልኝ አልፈልግም በቃ አልፈልግም አደውልልኝ ምንም ነገር መስማት አልፈልግም ብላ ስልኩን ዘጋቸው። እንደ ዘጋቸው ድንገት ጂያን መጣ። ሲገባ አያት እሷ ሷም አየችው። ከዛ ወደ መታጠቢያ ክፍል ልግባ ብላ ገባች። ከገባች በኋላ ቶሎ ብላ ነበረ ከዚህ በኋላ ዳግም እንዳደውልልኝ ብላ ቴክስት አርጋ ስልኩ ብሎክ ያደረገችው ከዛ ምንድን ያደረግኩት ትክክለኛ ብላ ራሷን በመስታወት እያየች ነው። ጂያን ሶፋ ላይ ተቀጠዋል። ከዛ ከመተጠቢያ ክፍል እየወጣች አየችው። በአጠገቡ ልታልፋለች ና ዞር ብላ ጂያን ቅድም ያደረከው ነገር ትክክለኛ ነገር ነው ለሻሂን መሬቱን መስጠትህ። ነገር ግን እናትህ ቅድም እንዳለች ከሆነ መሬቱን መስጠትህ አንተን ያዳክማል ስትለ ነበረ እውነት ነው አለችው። አዎ ሻሂን ጠንክሮ የሚሰራ ከሆነ ከእኔ በላይ ከጠነከረ ተመልክመናል ግልጽ ነው እያላን ነበረ። ገረሟ ታየዋለች። ከዛ ድንገት ህፃኑ ጂያን መጣ። አብሯቸው እየተጫወተ ነበረ። አብረን ፊልም ብሎ ብሎ እየጠየቀ ጂያን ባንድ በኩል መጣኝ ብሎ ከተቀመጠበት ተነስቶ ይሄደ። አሊያ ከልጇ ጋር ተቀምጣለች። ጂያን ባንድ በኩል ተደውሎ እየተነገረው ነው። የደሚርን ንብረቶች በሙሉ የጫነው መኪናን ሊዘረፍ በጣም ጥቂት ደቂቃዎች ብቻ ቀርተውታል። ክብሯን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምነ ግሬን ድረስ በያላችሁበት መልካም ቆይታ ይሆን።